ሦስቱ ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገብተዋል። ብፁ አቡነ ጴጥሮስ፣ ብፁ አቡነ ቴዎፍሎስ እና ብፁ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ መግባታቸው ነው የተነገረው። በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁ አቡነ አብርሃም፣ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ እና ሌሎች ብፁዓን አበው ሊቃነ ጳጳሳት ተገኝተው አቀባበል አድርገውላቸዋል። ይህንንም አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ መግለጫ ሰጥቷል። መግለጫውን እንደሚከተለው አነብላችኋለሁ። ናሆ ውስጥ አድባር ገሪሆሙ ለሰብ ዜና ወይ ዜኖ ሰላመ እነሆ የምሥራችን የሚሰብክ ሰላምን የሚያወራ ወይም ሚጠትን የሚናገር ሰው እግሮች በተራሮች ላይ ናቸው። ትንቢተናሆም ምዕራፍ 1 ቁጥር 15። ትርጓሜ ቅዱስ ዮሐንስ አፈወርቅ ይላል በውጭ አጉረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙት ብፁ አቡነ ጴጥሮስ ዶክተር፣ የቅዱስ ሲኖዶስ ዋና ጸሐፊ፣ የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ፣ ብፁ አቡነ ቴዎፍሎስ ዶክተር፣ የሰሜን ካሊፎርኒያና አካባቢው ሀጉረ ስብከት ሊቀጳጳስ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልእተ ጉባኤን እንዲሳተፉ ቅድስት ቤተ ክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ ማቅረቧ ይታወቃል። መንግስትም ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከት ነው የሀገራችንን ሰላም ለማጽናት የቅድስት ቤተ የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤን እንዲሳተፉ መፍቀዱን ተረድተናል። በመሆኑም መንግስት፣ ቅድስት ቤተ ክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱ ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀድና ተግባራዊ ምላሽ በመስጠት ከፍ ያለ ምስጋናችንን እናቀርባለን። ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን በሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጁዎች መሆናችንን እንገልጻለን ሲል የኢትዮጵያ ኦርቶዶክስ ቤተክርስቲያን ሕዝብ ግንኙነት መምሪያ ነው መግለጫውን ያወጣው። ብፁዓን አበው ሊቃነ ጳጳሳት ወደ ሀገራቸው እንግዲህ በሰላም ተመልሰዋል ማለት ነው። በትናንትናው ዕለት በረራቸውን አድርገው በቪአይፒ መግቢያ እንዲገቡ የተደረጉት ሶስቱ ብፁዓን አበው። ብፁ አቡነ ጴጥሮስ፣ ብፁ አቡነ ቴዎፍሎስ፣ ብፁ አቡነ ያዕቆብ እንግዲህ ዛሬ ማለዳ አዲስ አበባ ቦል የዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀጳጳስ ብፁ አቡነ ዲዮስቅሮስ፣ ብፁ አቡነ ሳዊሮስ ብፁ አቡነ ዮሴፍና ብፁ አቡነ ህርያቆስ ተገኝተው አቀባበል አድርገውላቸዋል። ብፁ አቡነ ጴጥሮስ ከአንድ ዓመት በፊት ለሐዋርያዊ አገልግሎት ወደ ሀገረ ስብከታቸው ከሄዱ በኋላ ሲመለሱ ወደ ሀገር እንዳይገቡ መከልከላቸውን አስመልክቶ ከቀናት በፊት የመንግስት ኮሚኒኬሽን አገልግሎት በመግለጫው መንግስት ችግሩ እንዲፈታ ሲኖዶሱ ያቀረበውን ጥያቄ ተቀብሏል፣ በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ የመፍትሄ መንገድ መሆኑ ታይቷል ማለቱ የሚታወስ ነው። ነገር ግን ደግሞ ብዙዎች ይሄንን መግለጫ ወይንም ደግሞ ጳጳሳቱ ወደ ሀገር ቤት መግባታቸውን አስመልክቶ ብዙ ነገሮችን እያሉ ይገኛሉ። እንደውም አንድ ጽሁፍ እዚህ ጋር ያየውት ያየሁት ምንድን ነው የሚለው ሌባ ላመሉ ዳቦ ይልሳል። አንድም አንቺውታ መጪው፣ አንቺውታ ሮጪው ነው። ምክንያቱም አባቶቻችን እንዲገቡ ስለመፈቀዱ እየቀረበ ያለው ሥርዓታዊ ምክንያት ሕፃናትን እንኳ ለማታለል የማይበቃ ደካማ መክኑ ነው ይላል ጽሁፉ። ይሁን እንጂ ትናንትና አቡነ ጴጥሮስን ወደ ሀገር አትገቡ ያላቸው ራሱ ነበረ። ዛሬም ፈቀድኩላቸው የሚለው ራሱ ነው። ትናንት ዛሬ ካለው የተለየ ምን አቋም አገኘባቸውና ከለከላቸው። ዛሬስ ውጤትና ምክንያት የማይገባው አመክንዮ የማይሞግተው የሙታን ሕብረት ነው ስርዓቱ። ይሁን እንጂ ሙት ይዞ ይሞታል እንደሚባለው ሀገርና ሕዝብ በዚህ ሙት ስርዓት ጋር አብረው እየሞቱ ነው። ለማንኛውም እና አቡነ ጴጥሮስና ዛሬ ወደ ሀገር እንዲገቡ ስርዓቱ ለምን ፈቀደ የሚለውን እንመልከት ይላል። አንደኛ ነጥብ፣ የጫና ማመጣጠኛ ስሌት ናት ነው የሚለው በተለይ በሰሞኑ የደጀኔ ቶላ ጸረ ማርያም ምንፍቅና ብዙ ምእመንና ሊቃውንት መቆጣታቸው ለስርዓቱ ያላሰበውን ዱብዳ ይዞበት መጥቷል። ሲኖዶሱም ቢሆን በሰውየው ላይ ጊዜያዊ ቀባ መጣሉ የእኔ የሚላቸው የውስጥ አርበኞችን የነካበት እንደሆነ ተረድቷል። ስለዚህ ደጀኔ ቶላን ለማዳንና ጫናውን ለመቀነስ እንዲቻል የእጅ መንሻ ማመጣጠኛ ይሆን ዘንድ እና አቡነ ጴጥሮስ እንዲገቡ መፈቀድ ነበረበት ይላል። ሁለተኛው ነጥብ ደግሞ ቀጣዮቹ የቤተ ክህነት ወሳኝ ሹመቶችን በራሱ ሰዎች ለማስያዝ ቀብድ መሆኑ ነው ነው የሚለው በዋናነት አቡነ ጴጥሮስ በስርዓቱ ጥርስ እንዲነከስባቸው ያደረገው አቡኑ በዋና ጸሐፊነት ኃላፊነታቸው ያላቸውን ተልእኮ በተገቢ ሁኔታ ለሲኖዶሱ ጥንካሬ የማይገፋ አጥር ሆነው መጠበቃቸው ነበር። ለዚህ አንዱ ማሳያ በሕገ ወጡ ሲመት ጊዜ የተወጡትን አይተኬ የእቅበተ እምነት ሚና ማስታወስ በቂ ነው። ከአቡነ አብርሃም ጋር በመሆን ቅዱስ ፓትርያርኩንም ከብዙ ጫና የጠበቁት እሳቸው ነበሩ። አሁን ላይ አቡኑ የዋና ጸሐፊነት ዘመናቸው አብቅቶ ከዋና ስራ አስኪያጁ አቡነ አብርሃም ጋር በመጪው የግንቦት ርክበ ካህናት ጉባኤ ላይ ሁለቱም በሌላ ተሿሚዎች የሚተኩ ናቸው። ስለዚህ አቡኑ ተጽዕኖ የሚፈጥሩበት ዘመናቸው ስላበቃ ወደ አገር መግባታቸው የሚፈጥረው የተለየ አሉታዊ ሚና ስለሌለ እንዲገቡ ተፈቀደላቸው ይላል ጽሑፉ። በዛውም እሳቸው እንዳይገቡ ተከልክለው ባሉበት የጸሐፊነት ዘመናቸው አልቆ ሌላ የስርዓቱ ተላላኪ ቢሾም ጥሩ ምስል ስለማይፈጥርለት እንዲገቡ ፈቀደላቸው። በቦታቸው እንዲተኩ ስርዓቱ የሚፈልጋቸው የሚፈልጉትን ሳዊሮስን፣ ሩፋኤልን የመሰሉ ማፊያዎች ናቸውና አለስልሶ ፍላጎቱን ለማስፈጸም እንዲመቸው እንዲገቡ ፈቀደላቸው። ሌላ ተአምር የለውም ነው የሚለው። እንደዚሁም ሶስተኛ ብሎ ያነሳው ነጥብ ምንድን ነው? ሰሞኑን የታየው ያልተለመደ የነ ሳዊሮስ ልስላሴ ነው ይላል። አቶ ደጀኔ ቶላ በረጨው የጸረ ማርያም ምንፍቅና ቋሚ ሲኖዶስ ባስተላለፈው ውሳኔ ውስጥ ሳዊሮስ በቋሚ ሲኖዶስ አባልነታቸው ሚናቸውን ተወጥተዋል። ይሁን እንጂ ሳዊሮስ በደጀኔ ላይ የሚጨክል ልብ አልነበራቸውም። ጉዳዩ ወዲህ ነው። ሳዊሮስ የቀጣዩ ቤተ ክህነት ጠቅላይ ስራ አስኪያጅ ካልሆነም ዋና ጸሐፊ ለመሆን አሰፍስፈው ስርዓቱን ደጅ ከሚጠኑ ተላላኪዎች ቀዳሚ ናቸው። በነገራችን ላይ ሳዊሮስ የመላካዊነት ፍቶታቸው ከዚህም ያለፈ ነው። በሚዘውሯቸው ሚዲያዎች በኩል እጩ ፓትሪያሪክ እያስባሉ ማስነገር ከጀመሩ ውለው አድረዋል። በአጠቃላይ እንግዲህ ስርዓቱ እና አቡነ ጴጥሮስ ወደ ሀገር እንዲገቡ መፍቀዱ የራሱን ጥቅም አስልቶ እንጂ ሆደ ሰፊ ሆኖና ለቤተ ክርስቲያን የተለየ ሀዘኔታ ተሰምቶትም አይደለም። ምን ነው ሆደ ሰፊ ከሆነማ አቡነ ሉቃስን እንዳይገቡ የጣለውን ክልከላ አጸናው ይላል ጽሁፉ ስርዓቱ በመግለጫው ላይ ለማስተላለፍ እንደሞከረው ከሲኖዶሱ ጋር በተደረገ ውይይት መግባባት ላይ ተደርሶ ነው ማለቱም ነጭ ውሸት ነው አቡኖቹ ወደ ሀገር እንዲገቡ ሲኖዶሱ ጥያቄ ማቅረብ የጀመረው ያኔ ገና በክልከላው ሰዓት ጀምሮ ነበር እንጂ ዛሬ አይደለም ታዲያ ያኔ ጀምሮ የተጠየቀ ጥያቄ ምላሹ ዛሬ እንዲሆን ለምን ስርዓቱ ፈለገ? ሚስጥሩ ከዚህ ላይ ነው። ለማንኛውም እባብ ለመደ ተብሎ በኪስ አይያዝምና ስርዓቱ የምንጊዜም የቤተ ክርስቲያንና የምዕመናን ወቅራዊና ስልታዊ ጠላት ነው። ይህን መዘንጋት ፈጽሞ አያስፈልግም። ጉዳዩም አጀንዳ በአጀንዳ እየደራረቡ ኦርቶዶክሳውያን በተለመደው ድንዛዜ ውስጥ ከማቆየት የተለየ ዓላማ የለውምና አሁንም እንንቃ ባይነን ይላል እንግዲህ በእቅበተ ተዋህዶ የፌስቡክ ፔጅ ላይ ያገኘነው ጽሁፍ ማለት ነው። ዞሮ ዞሮ እንግዲህ አባቶቻችን በሰላም ወደ ሀገራቸው ተመልሰዋል። ቀጣዩን ደግሞ የሚሆነውን ደግሞ ወደፊት የምናየው ይሆናል። ለማንኛውም እንኳን በሰላም ወደ ሀገራችሁ መለሳችሁ ለማለት እንወዳለን። መልካም ቆይታ